መልአከ ብርሃን አድማሱ ጀንበሬ ያኔ ገና መላከ ብርሃን አልተባሉም። ተልከው የወዳሴ ማርያምና የቅዳሴ ማርያም አንድምታ ትርጓሜ ፍልሰታ ሙሉን ሲያሰሙ ካረሙና እኒያ ሀገረ ገዥ እውቀታቸውን፣ ሊቅነታቸውን በዚያ ላይ አቀራረባቸውን ችትናቸውና ትዕግስታቸውን ተመልክተው አይ ዛሬ ገና ሙያና ባለሙያ ሲገናኝ ባይን ያየሁት ብለው አንድ ጊዜ እጅግ በጣም ይወደዱ ስለነበር፣ ከዛ በፊት መጋቢ ምስጥር የሚባል ሰው አልነበረም። እና መጋቢ ምስጥር ተብለው ሲሾሙ አይ እንዲያው ምን የተባረከ ሹመት ነው፣ በሳቸው የተሟሸ። ከሰውየው ይልቅ ሹመቱ ቀንቶታል፣ ሹመቱ የታደለ ነው። ይሄ መጋቢ ምስጥር የሚለው ሹም በሳቸው መጀመሩ ከተሿሚው ይልቅ ሹመቱ እድለኛ ነው እየተባለ ይነገር እንደነበረ በታሪካቸው እናያለን። እና ዝዝ በቃለ ወልድ የሚለውን ጸሎት ነው የጸለዩት ወንጌል ላይ ልጁ የሞተበት የቅፍርናሆም መቶ አለቃ እኔ ልጄ ታሞ ብሎ ለክርስቶስ ነገረው። በቃ እንሂድና እኔ ሂጄ አድንልሃለሁ ሲለው አይ እየለለወ ከተባ ከተጠፈረ ቤት አንተ ወደ እኔ ቤት መሄድ አይገባህም። አዘዝ በቃ ልክ ይሄው ወልዴ ቃል ብቻ ተናገር እዘዝ፣ ልጄ ይድናል። የመቶ አለቃው እንዲህ ብሎ አድንህልታል እኔም ይሄው ነገር አለው። እዘዝ፣ ልጄ ይነሳለኛ ሰንሶላቸው እውነት ለመናገር እንዲህ ያለ እምነት ያለው ሊቅ ወት ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የህሉ እግዚአብሔር ሰዎች ባህያሉ በሉ እግዚአብሔር ስ እንደምንሰነበታችሁ። አሜን። በምህረቱ ነው የጠበቀን። እግዚአብሔር አምላካችሁ ስሙ የተመሰገነ ይሁን። ይህ ሳምንታዊው የአባቶችህን ዕውቅ መርሃ ግብር ነው፣ በመስተዋት ሚዲያ እንግዲህ ያው ሰኞና ሐሙስ ዘወትር ከምሽቱ ሁለት ሰዓት አባቶችህን እወቅ በሚል ታላላቅ ሊቃውንትን እንድናውቃቸው እንድንረዳቸው የኢትዮጵያን ታላላቅ ሰዎች ጀምረናል። እንደምታስታውሱት ታላቁ ሊቅ መምራ ካለወልድን ሊቁ አለቃ ገብረ መድንን መላከ ፀሐይ አምን አይተናል። ዛሬ ደግሞ እንደ ጊዜ ፈቃድ በኢትዮጵያ ቤተክርስቲያን በኢትዮጵያም ታሪክ ትልቅ ድርሻ ጉልህ ድርሻ ያላቸውን ታላቁን ሊቅ መልአከ ብርሃን አድማሱ ጀንበሬን ነው። ታሪካቸውን በአጭሩ ለመግለጽ የምንጀምረው እግዚአብሔር አምላካችን የአባቶቻችን በረከት በእኛ ላይ ያሳደርብን። እንግዲህ ታላቁ ሊቅ መልአከ ብርሃን አድማሱ ጀንበሬ በ1885 ዓመተ ምሕረት ነሐሴ አንድ ቀን ነው የተወለዱት። በጎጃም ክፍለ ሀገር በዲማ አካባቢ ነው የተወለዱት። ተወልደው ገና በሕፃንነታቸው እንግዲህ አባታቸው የተከበሩ ትልቅ ሰው ናቸው። ለእናታቸው አንድ ባህታዊ መጥቶ ይህ ሕፃን ትልቅ ሰው ይሆናል፣ ለቤተ ክርስቲያን አለኝታ ይሆናል። ስለዚህ ተንከባክበሽ በጥንቃቄ አሳድገሽ ለአቅመ ትምህርት ሲደርስ ወደ ትምህርት ቤት እንዲገባ አድርጊ ብሎ አንድ ደግ ባህታዊ ለእናታቸው ነገረላቸው። ከዛ በኋላ እናትየቱ ስም ሲያወጡ ያለው አሏቸው። ያለው ይሁንልህ፣ ያለው ያ ባህታዊ ያለው ነገር ይፈጸም ለማለት ያለው ብለው ስም አወጡላቸው። ነገር ግን አባታቸው አቶ ጀንበሬ አድማሱ ይሏቸው ስለነበረ ያው የስም መጠሪያቸው አድማሱ የሚለው ሰረፀ። ከዛ በኋላ ለትምህርት ሲደርሱ በዚያው በተወለዱበት አካባቢ አጎታቸው የሚሆኑ አንድ አባት ይሄንን የመጀመሪያውን ደረጃ ትምህርት ንባቡን ዳዊቱን አስተማሯቸው። ከዚህ ከፍ ሲሉ ወደ አንድ አለቃ ክንፈ ወደሚባሉ ሄደው ጾመ ድጓውን ድጓውን ዝማሬውን እና ቅኔ ለራሳቸው የሚሆን ነገር ተማሩ። ከዛ በኋላ ያው መልአከ ራሱ ጀንበሬ እውቀት ጉባኤ ቤት ተለይቶ አያውቁም። ያው እስኪሞቱ ድረስ ከእውቀት ያልተለዩ በጣም እውቀትን መከተል ልማዳቸው የሆነ የሚገርሙ ሊቅ ናቸውና በየደረሱበት ቅኔ መማር ነው። መጽሐፍም ሲያገኙ መጽሐፍ መማር ነው። እንዲህ እያደረጉ ትምህርታቸውን እየቀጠሉ እየቀጠሉ ኋላ በ19 አራት ዓመተ ምሕረት ወደ አዲስ አበባ መጥተው መምህር ገብረ ስላሴ ከሚባሉ ሊቅ ወልደ ስላሴ መምህር ወልደ ስላሴ ከሚባሉ ሊቅ የዳዊት ትርጓሜ የመጽሐፈ ሰሎሞን የኢሳይያስ ሲያጠኑ ቅኔውንም እያስፋፉ ከርመው በ195 ዓ ም እንደገና ወደ ሀገራቸው ወደ ዲማ ተመለሱ። እዚያም ሂደው መልሰው እዚያም ቅኔውን መጽሐፉንም መማራቸውን አላቆሙም። መማራቸውን አላቆሙም። በተለይ ቅኔውን ጠንከራ አድርገው አብስለው ከርመው አንድ ዓመት ከቆዩ በኋላ እንደገና በዓመቱ በ196 ዓ ም በተለይ የመጽሐፍ ትምህርታቸውን ሰፋ ለማድረግ ወደ ወሎ ቦሩ ሜዳ ሄደው ፍታ ፍታነገስቱን መልአከ ገነት አፈወርቅ ተማሩ። መጻሕፍተ ሊቃውንቱን፣ መጻሕፍተ ሐዲሳቱን ደግሞ ከታላቁ ሊቅ በመጀመሪያ ጊዜ ታሪካቸውን ከዘከርነው ከመምህር አካለ ወልድ ተምረዋል። በዚያ ውስጥ ብዙ ነገር ያዩ ሊቅ ናቸው። መምህር አካለ ወልድ ሲበዛ እጉስ፣ ባህታዊ፣ ትግስተኛ፣ ፍቅረ ነዋይ የሚባለው ነገር የሌለባቸው እጅግ ሽማግሌ ትልቅ ሰው ስለነበሩ ሃይማኖትን ከስነ ምግባር፣ ስነ ምግባርን ከሃይማኖት እውቀትን ከሕይወት ጋር አዋህደው እስከ 199 ዓ ም ድረስ በዚያ ቆይተዋል። መልአከ ብርሃን አድማሱ ጀንበሬ በዚያ ሲቆዩ ከብዙ ሰዎች ጋር ነው የተዋወቁት። ደሴን ያስተዳድሩ የነበሩት ራስ ሀብተ ማርያም በፍልሰታ በፍልሰታ የወዳሴ ማርያም እና የቅዳሴ ማርያም ትርጓሜ የሚያሰማኝ ላኩልኝ ብለው ከመምህር ካለወልድ መልክት ሲልኩ የላኩላቸው መላክ ማራስ ጀመር እንግዲህ መኳንንቱ መሳፍንቱ፣ ያው የድሮ መኳንንቱ መሳፍንት ትምህርታቸው በሃይማኖት በኩል ስለሆነ በብዛት በአብይ ጾም የዳዊት ትርጓሜ ይተረጎምላቸው ነበር። ቁጭ ላይ ይሰማሉ። እዚህ ደግሞ በሰሙን ህማማት ኪዳን ትምህርተ ቦአት፣ በፍልሰታ የወዳሴ ማርያም የቅዳሴ ማርያም ትርጓሜ ይነገራል። ይህ እንግዲህ አሁን በተላላቅ ጉባኤ ቤቶች እስካሁን ልማድ ሆኗል። ለምሳሌ አሁን በጎንደር መንበረ መንግስት የአራቱ ጉባኤ ጉባኤ ቤት አሁን ድረስ አብይ ጾምን ኢሳያስና ዳዊት ይዘነቃል። ወጥ ሆኖ የኪዳን የትምህርት ተዋት የመቤታችንም በሁሉም ቦታ የተለመደ ነውና እና በዚያ ልማድ መልአከ ብርሃን አድማሱ ጀንበሬ ያኔ ገና መልአከ ብርሃን አልተባሉም ተልከው የወዳሴ ማርያምና የቅዳሴ ማርያም አንዱ ትርጓሜ ፍልሰታ ሙሉን ሲያሰሙ ካረሙና እኒያ ሀገረ ገዥ እውቀታቸውን፣ ሊቅነታቸውን በዚያ ላይ አቀራረባቸውን፣ ችትናቸውና ትግስታቸውን ተመልክተው አይ ዛሬ ገና ሙያና ባለሙያ ሲገናኝ ባይን ያየሁት ብለው በጣም ስለሚወዷቸው አንተ ሊቅነ እኔ በገና ይወዳሉ። እኒያ ሰው እኒያ መስፍን የደሴ ገዥና በበገና መደርደር፣ በመዝሙር እግዚአብሔር ማመስገን በተመስጦ መጸለይ እወዳለሁና እስኪ ጽፈህ ከቅዱሳት መጻሕፍት አውጣ ተጻፍልኝ አሏቸው ከዛ በኋላ ከመጻሕፍት ብሉያት ከመጻሕፍት ሐዲሳት እያውጣጡ ነገረ ክርስቶስን ምስጢረ ሥላሴውን ነገረ ማርያም ምስጢረ ሥጋዌውን ስለ ራስም ምክር ተግሳጽም የሚሆነውን ነገር እያውጣጡ በግጥም መልክ እያደረጉ ጽፈው ሰጧቸው ጽፈው ሰጧቸው ከዛ በኋላ የመስፍን ያንን ይዘው በበገና እየደረደሩ ሲጠቀሙበት ኋላ ግን በ1927 ዓ.ም መዝሙር ሐዋዝ ዘምስለ መሰንቆ ተብሎ ትንሽ ሰፋ ብሎ ወደ 80 ምናምን ገጽ መጽሐፍ ያለው ሆኖ ለመታተም በጽቋ እንግዲህ በመጽሐፍ ደረጃ የመጀመሪያው ድርሰታቸው መሆኑ ነው ይሄ። እና እንዲያ አድርገው እስከ 199 ዓ.ም ድረስ በመምህር አካል ወልድ ጉባኤ ቤት በቦሩ ሜዳ እና በደሴ አካባቢ እየተማሩም እያገለገሉም እውቀታቸውን እያሰፉ ቆይተው በ199 ጠ ዓመተ ምሕረት እንደገና ወደ ዲማ ወደ ሀገራቸው ተመለሱ። በደስታ ተቀበሏቸው የሀገሩ ሊቃውንት። በዚያም በስብሐተ ነግህ በማህሌቱ በቅዳሴው እያገለገሉ ከና ለቃ ገብረ ኤልያስ ብሉያቱን ከናለቃ ገብረ ማርያም ደግሞ ቅኔውን አሁንም መማር አላቆሙም። እያገለገሉ እየተማሩ በ1918 ዓመተ ምሕረት እጅግ ቅኔያቸው መቼም በጣም የተደነቀ ስለሆነ እንግዲህ በዝክረ ሊቃውንት በሚለው መጽሐፈ ቅኔ ላይ እሳቸውን ቅኔዎች አብዛኛው ሊቃውንት ያውቋቸዋል። የተደነቁ ስለነበሩ እንግዲህ ይህ ወንድማችን ለዲማ ቅኔ መምህርነት ይበቃል ተብለው በ1918 ዓ ምት ተመደቡ። ዲማ ላይ የቅኔ መምህር የሚሆነው ሰው ከወጣ ወጥቶ ነው ህይወቱ፣ የቅኔ እውቀቱ፣ ፍልስፍናው ታይቶ ተመዝኖ ተጠምቶ ነው እንጂ ማንም ቅኔ የዘረፈ ቅኔ አውቄአለሁ ያለ ሰው ሁሉ ዚህ አይገባም። እና አሁን ወንድማችን ለዚህ በቅቷል ሲባሉ በ1918 ዓም ዲማ ላይ ቅኔ ማስተማር ጀምሮ እያስተማሩ፣ አሁን መጽሐፍ ይሰማሉ፣ ጉባኤ ይከታተላሉ። እንዲህ እንዲህ እያሉ ሲኖሩ እንግዲህ ያን ጊዜ ጀምሮ ብልህነታቸው፣ ተመራማሪነታቸው ለቤተክርስቲያን የሚጠቅም ስራ መስራት የሁል ጊዜ ሀሳባቸው ነው እና ግሪያን ሲያደርጉ ዋና መተዳደሪያቸው ያን ጊዜ ካህናት ደመወዝ ምናምን የሚባለው ነገር ብዙ የለም። መጻሕፍትን በብራና እየጻፉ ያችን እየሸጡ ነው የሚጠቀሙት። መልአከ አድማሱ ጀንበሬ ይሄንን የጽፈት ስራ እድሜ ልካቸውን ሰርተውታል። ከዚህ የተነሳ ሰማንያዱ መጻሕፍትን በሙሉ በብራና ጽፈዋቸዋል። በተለያየ ዘመን ወንጌሉን ለሆነ አካባቢ፣ ጳውሎሱንም፣ ብሉያቱንም፣ ዳዊቱን ሳያፍ እንዲህ እንዲህ እያደረጉ ሰማኒ አሃዱ መጻሕፍትን በሙሉ ዘልቀዋቸዋል ተብሎ በታሪካቸው ይነገራል። እና በ1925 ዓ.ም መጽሐፈ ግጻዌ ጽፈውና አዘጋጅተው ለጠቅላይ ቤተ ክህነት አምጥተው አስረከቡ። በዛም በጣም ተመስግነው ሽልማት የሚገባው ስራ ነው ተብለው ተወድሰውበታል። ነገር ግን ያው መሀል ላይ ጣሊያን መጥቶ ሳይታተም ቆይቶ ኋላ ነው መጽሐፈ ግጻዌ ወደ ስራ የገባው ይህ እንግዲህ አሁን እንገለግልበት መጽሐፍ ግጻዊ በዋናነት የእሳቸው ስራ ነው። ከዛ በኋላ ታዋቂነታቸውም ተፈላጊነታቸውም እየጨመረ እየጨመረ ሲመጣ ታዕካ ነገሥት በአታ ለማርያም እዚህ መታሰቢያ ጉባኤ ቤት ሲጀመር እሳቸው መጋቢ ምስጢር ተብለው በቅኔ መምህርነቱ ተመድበው ሌላውንም እያስተማሩ ማገልገል ጀመሩና ያን ጊዜ እጅግ በጣም ይወደዱ ስለነበር፣ ከዛ በፊት መጋቢ ምስጢር የሚባል ሰው አልነበረም። እና መጋቢ ምስጢር ተብለው ሲሾሙ፣ አይ እንዲያው ምን የተባረከ ሹመት ነው፣ በሳቸው የተሟሸ፣ ከሰውየው ይልቅ ሹመቱ ቀንቶታል፣ ሹመቱ የታደለ ነው፣ ይሄ መጋቢ ምስጢር የሚለው ሹም በሳቸው መጀመሩ ከተሿሚው ይልቅ ሹመቱ እድለኛ ነው እየተባለ ይነገር እንደነበረ በታሪካቸው እናያለን። እና እንዲያ እያገለገሉ ረጅም ጊዜ ቆይተዋል። ኋላ ላይ በግርማዊ ጃንሆይ ፈቃድ የቢቸና ጊዮርጊስ መጋቤ ምስጢር ሁነው እዚያ ማስተማር ጀመሩ። እንግዲህ በጣሊያን ጊዜ እዛ ነው የነበሩት። ውዳሴ ማርያማቸው እየደገሙ እሳቸው በጣም ሲበዛ ዳዊት ደጋሚ ጸሎተኛ፣ ውዳሴ ማርያም ሳይደግሙ የማይውሉ እግዚአብሔር ጋር ሳይነጋገሩ የማይውሉ ሰው ነበሩና ያን ያህል ዘመን በጎጃም ከላይ የአውሮፕላን ቦምብ ሲጣል እሳቸው ጉባኤያቸውን ደብራቸውን ሳይለቁ መኳንንቱን መሳፍንቱን አርበኞቹን እያበረታቱ ውስጥ ለውስጥ መልእክት እየላኩ ስንቅ እየላኩ ለአርበኞቹ እያበረቱ እያጠነከሩ ምክር እየላኩ እሳቸው ግን ደብራቸውን ሳይለቁ ሰአሊ ለነ ቅድስት እያሉ አንድ ቀን መከራ ሳይነካቸው ያንን ዘመን አሳልፈውታል። ለዚህም ኋላ ዘመነ ሰላም ሲሆን ነፃነት ድል ሲመለስ ልክ እንደ አርበኞቹ ሁሉ ኒሻን ተሸልመዋል መላከ አድማሱ ጀንበሬ ምክንያቱም እነዛን ሁሉ አርበኞች እያበረታቱ እያጠነከሩ ሀገራቸውን መጸሎት እያሰቡ ስለቆዩ ለዚህ ኒሻን ተሸልመውበታል ከዛ በኋላ ትንሽ ቆይተው የብቸና ጊዮርጊስ አስተዳዳሪ መላከ ብርሃን ተብለው ራስ ወርቅ አስረው የወርቅ ካባ ለብሰው መላከ ብርሃን ተብለው በብቸና ጊዮርጊስ ተሾሙ። ከተሾሙ በኋላ እያስተማሩም እያስተዳደሩም ማስተማራቸውን አያቆሙም። ትልልቅ ሊቃውንት ባሉበት እየሄዱ ጉባኤ መስማታቸውን አያቆሙም። ይህም ሆኖ ግን በቤተ ክህነት ተፈላጊነታቸው በጣም እየጨመረ ሲመጣ ወደ አዲስ አበባ እንዲመጡ ተደረገ። ወደ አዲስ አበባ እንዲመጡ ተደርጎ ያኛውን እንደደረቡ ይዘው እዚህ መጥተው በጣም ብዙ ስራ ሰርተዋል። በ1936 ዓ ም የኢትዮጵያ ቤተክርስቲያን የራሷን ፓትርያርክ መሾም አለባት ከራሷ ልጆች ጳጳሳትን ትሹም የሚለውን ሊቃውንቱ ሲመክሩ የጎጃም ሊቃውንት ወክሎ የመጡ ዋናው እሳቸው ናቸው። ሀሳቡንም በቤተ ክርስቲያን በኩል ገዥና ተገዥ የለም፣ አዛዥና ታዛዥ የለም፣ ቤተክርስቲያኑ አስተዳደር ነው፣ ተስማምቶ መምራት ማስተዳደር ነው ብለው ሀሳብ በማቅረብ ይህ ሀሳባቸው ተቀባይነት አግኝቶ ይኸው ዛሬ ፍሬ አፍርቶ ኢትዮጵያውያን ሊቃውንት ልቅሳ እያያዙን አላወቅንበትም እንጂ የራሳችን ፓትሪያሪክ የራሳችን ሊቃነ ጳጳሳት ኑረውን ፍሬ አፍርቶ እናየዋለን። ይሄ አንዱ የእሳቸው ውጤት ነው። ከዛ በኋላ ቤተክርስቲያን በማክርት ስትመራ ሳለ የማክርት ጉባኤ ሁነው አገልግለዋል። በኋላ ላይ እንደውም በ19 ዓ ምት አካባቢ በ1949 ዓ ምት የከፍተኛው ፍርድ ቤት ዳኛ ሆነው እንዲሾሙ አደረጓቸው ግርማዊ ጃንሆይ ቀዳማዊ አጽያ ስላሴ። በዚያ እያገለገሉ አሁንም ስራቸውን አላቆሙም። የከፍተኛ ፍርድ ቤት ዳኛ ሆነው በአዲስ አበባ በሚገኙ ታላላቅ ሊቃውንት ባሉበት ሁሉ እየሄዱ ትርጓሜ መጻሕፍት ይሰማሉ፣ ያደላድላሉ። ሲተረጉሙ እሳቸው በጣም ተመራምረው ነው። ይሄኛው እንዲህ ቢባል ነው መልካም የሚሆነው፣ ይሄኛው እንዲህ ተብሎ ቢተረጉም ይሻላል እያሉ ትርጓሜውን የበለጠ እያሻሻሉ ስለነበረ ታላቁ ሊቅ አለቃ ህሩይ ሲተረጉሙ ትንሽ አልቀና ትርጓሜ ሲያገኛቸው አይ ይህን እንኳን መልአከ ብርሃን አድማሱ ጀንበሬ እንዳለው እንዲህ ብንለው ይሻላል እያሉ ይተረጉሙ ነበር ይባላል እና ከዛ በኋላ በ1959 ዓ.ም ከፍትህ ሚኒስቴር ጥሮታ ሲወጡ ተፈላጊ ስለነበሩ በሊቃውንት ጉባኤ የሊቃውንት ጉባኤ ፕሬዚዳንት ሆነው ሁሉ አገልግለዋል የድርሰት ታሪክና ድርሰት ክፍል መጻሕፍትን መመርመር ላይ መተርጎም ላይ እንዲሰሩ ተደርገው በርካታ ስራዎችን ሰርተዋል እንግዲህ በዚህ መካከል እጅግ ብልህና አዋቂ ለቤተ ክርስቲያን የሚቆረቆሩ ስለነበሩ ቤተክርስቲያን ስትጎዳ አይቶ ማለት አይሆንላቸውም። ስለዚህ መጀመሪያ ዘመን ቅዱስ አብርሃ የተባለ ሰው የኢትዮጵያ ቤተክርስቲያንን አስተምሮ ነቅፎ ቅዱሳኑ ነቅፎ የጻፈውን ለጻፈው መጽሐፍ መልስ የሚሆን ኮካ ሃይማኖት፣ የሃይማኖት አለት፣ ወጣት ተመልከት እንዳትሳሳት ብለው እግር በእግር የዚያን መናፍቅ ኑፋቄ እንደው በሚያስደንቅ ሁኔታ እንደው ብዙ ሊቃውንት ያንን መጽሐፍ ሲያነቡ ያ መናፍቅ እንኳን ኑፋቄውን ጻፈ፣ እሱ ኑፋቄውን ባይጽፍ እንዲህ ያለው የመልአከ ብርሃን አድማሱ ጀንበሬ ዕውቀት አናገኘውም ነበር። አነሳሳልን እግዚአብሔር ይስጠው እያሉ ይመርቁታል። እስካሁን ድረስ ብዙ ሊቃውንት እኔ ራሴ መርቀዋለሁ እና እሱ ነካ ነካ አድርጎ ያለፈውን አመስጥረው አራቀው ስለ ቅዱሳን መላጅነት፣ ስለ ነገረ ክርስቶስ፣ ስለ መዳን የኦርቶዶክስን አስተምሮ በሚገባ ፈርቀዳጅ ነው የጻፉ እሳቸው ናቸው። ገና በዚህ በ19 አርባዎቹ አካባቢ ማለት ነው። ከዛም በኋላ አባየለ ተክላይ ማት የተባሉ አንድ ሰው የኢትዮጵያ ቤተክርስቲያን፣ በክርስቶስ ባህርያት ላይ የምታምነው እምነት ብለው ባህርያት ሁለት ነው ምንታዊ አድርገው ቤተክርስቲያንን ካቶሊክ ለማስመሰል አንድ መጽሐፍ ጽፈው ስለነበር ይሄ ደግሞ በ1950ዎቹ አካባቢ ነው። ለዚያ ደግሞ እግር በእግር ተከታትለው የነገረ ክርስቶስ አስተምሯችንን በሚገባ ይሄ መድሎታ አሚን የሚባለው ወይም ሰው ሆይ የሚለውን መጽሐፍ ጽፈው መድሎታ አሚንን ለቤተክርስቲያን አበርክተውላታል። እነዚህ ሆካይማውስ እና መድሎታ አሚን እጅግ በጣም ዘመን የማይሽራቸው ጊዜ የማይቀይራቸው በጣም ወሳኝ ወሳኝ ለመናፍቃን ምላሽ ቁጥር አንድ ተቀዳሚ የሚባሉ መጻሕፍት ናቸው። መልስነታቸው ብቻ አይደለም፣ መልስ አሰጣጣቸው መልአከ ብርሃን ጀንበሬ መልስ ሲሰጡ ጸሐፊውን አክብረው ነው እንዲህ፣ አዋ እንደ ዛሬ ዘመን ተከራካሪ አዋርደው ንቀው ጸያፍ ስድስት ሳድ አይደለም አባያለ ተክላይ ማወትን እርሰው እያሉ አክብረው፣ ነገር ግን ሀሳባቸውን በሀሳብ እየሻሉ እንዲህ ያለ ቅጥፈት ምን ያደርግለወታል? የተማሩ ሰው ነውት እንዲህ አይባልም። እርሰውን ያዋርደውታል እንጂ ምን ይጠቅማል? ብለው ተገቢ የሆነ መልስ በነገር ሂስ እንዴት እንደሆነ መልስ እቅበተ እምነት እንዴት እንደሆነ በእኛ ቤተ ክርስቲያን መልአከ ብርሃን አድማሱ ጀንበሬ ቁጥር አንድ ናቸው፣ እስካሁን አልታየም። ተገቢ የሆነ በእቅበተ እምነት በኩል በተጻፈ መጽሐፍ ያየን እንደሆነ እንግዲህ ከዛ በኋላ በወንድማችን መምህር መምሪያ አረጋላ አበጋዜ የተጻፈው መድሎተ ጽድቅ ቁጥር አንድ፣ ቁጥር ሁለት፣ ቁጥር ሶስት ነው። ሰፊ የእቅበተ እምነት መጽሐፍ ሲጻፍ ከመልአከ ብርሃን አድማሱ ጀንበሬ ቀጥሎ መድሎተ አሚን ማን ነው መድሎተ ጽድቅ ያየውት የእሳቸው መድሎተ አሚን ነው። ይሄኛውም የእሳቸውን ፈለግ የተከተለ መድሎተ ጽድቅ የሚለው መጽሐፍ እና እንዲህ አድርገው ቤተክርስቲያንን ግንባር ቀደም ነው የተከላከሉ ሰው ናቸው። ከዚያም ባለፈ በጋዜጣ በመጽሔት ይጽፋሉ። እንደውም ይሄን ጉዳይ እንደት እንዳነሳሱ ሲናገሩ አንድ አብሮ አደጌ አንድ የሆነ ጊዜ ላይ ጋዜጣ ላይ ጽፎ ስሙን ያገኘሁት፣ ከዚያ በኋላ እንዲህ እኔ ሰንፍ ያለው ማለት ነው። ይሄ ወንድሜ በርትቷል እኔስ ብጽፍ ምን አለበት ብዬ ከዛ በኋላ ጽሑፍ ጀመርኩ። ከዚያ በኋላ በልዩ ልዩ ጋዜጦች ለሃይማኖት ለስነ ምግባር የሚሆኑ ጽሑፎችን ሲጽፉ ሲያቀርቡ ነው የኖሩት ከዚያም ባለፈ ብስራተ ወንጌል ይባል የነበረው ሬዲዮ በዛ ሬዲዮ ጣቢያ አብይ ጾም በሙሉ ሲያስተምሩት የነበረው ትምህርት ተሰብስቦ አነስ ያሉ ገጾች ያሉት አዲስ ሰውነት የሚል መጽሐፍ አሁን ድረስ ገበያ ላይ ይገኛል እሱ ያኔ ያስተማሩት ትምህርት ነው በተለይ ስነ ምግባርን በህዋሳት መስለው በደንብ አድርገው ያስተማሩበት ዘመኑን ቀድመው የነቁ በዛ ላይ ሃይማኖታቸው የፀና፣ እጅግ በጣም በእግዚአብሔር የሚያምኑ እንግዲህ፣ ይሄ ያው ብዙ ሰው የሚያውቀው ነው። ምርካ ክርስቶስ የሚባል አንድ ልጅ ያላቸው ምርካ ያልሳቸው ናቸው። እና በጎጃም አካባቢ ዋና መሪ ሁነው ህዝቡንም ሁሉ ነው የሚያስተዳድሩት ያን ጊዜ እንደ ትልቅ እንደ ሀገረገዥ ማለት ናቸው። እንዲ ሁነው እስላም ክርስቲያኑን በቅንነት ሲያስተዳድሩ ልጃቸው ታሞ ሞተ አሏቸው። ከዛ በኋላ መጥተው ክርስቶስ እግዚአብሔርን ምን አልኩህ፣ እግዚአብሔር አንተ ትችላለህ፣ አላዛርን ካራቅ በኋላ አስነስተዋል፣ መበለቲቱን አስከሬኑን ይዛ ልታስቀብር ያስነስተህላታል፣ ሌሎችን የኔ ልጅ ማስነሳት የሚሳነህ ነገር የለ፣ እስኪ እባክህ ሃይማኖቴን አታሳፍረኝ፣ ሙስሊም ክርስቲያኑ አንተን ያመስግንህ ብለው ጸልየው ልጃቸው ከሞት ተነስቷል። እስከ ቅርብ ጊዜ ድረስ በህይወት ቀይቶ ነው ልጃቸው ያረፈው። ከዛ በኋላ ምህርካ ክርስቶስ አሉት። የክርስቶስ ምርኮ ማለት ነው። የክርስቶስ ምርኮ ክርስቶስ ከሞት ጉሮሮ ማርኮ ያመጣልኝ በጸሎቴ ማለት ነው። አዘዝ በቃለ ከሸወልድ የሚለውን ጸሎት ነው የጸለዩት። ወንጌል ላይ ልጁ የሞተበት የቅፍርናሆም መቶ አለቃ እኔ ልጄ ታሞብኝ ብሎ ለክርስቶስ ነገረው። በቃ እንሂድና እኔ ሄጄ አድንልሃለሁ ሲለው አይ እየለወከተ ባት ይተጠፈረ ቤት አንተ ወደ እኔ ቤት መሄድ አይገባህም አዝዝ በቃልከ ይሄ ወልዴ ቃል ብቻ ተናገር እዘዝ ልጄ ይድናል። የመቶ አለቃው እንዲህ ብሎ አድነልታል። እኔም ይኸው ነገር አለው እዘዝ ልጄ ይድነሳለኛ ብሎ ተነሱላቸው። እውነት ለመናገር እንዲህ ያለ እምነት ያለው ሊቅ ወት ይገኛል የተማሩትን በሕይወት የሚኖሩ ሊቅ ናቸው። ከዛ ያለፈ እንግዲህ ወደ መጨረሻው ዘመናቸው በአዲስ አበባም ሲኖሩ ጽሑፍ ዋና ተግባራቸው ነው። ለድርሰት የሚሆን ይጽፋሉ፣ ብራና ይጽፋሉ። እንደውም ልጃቸው ተጠይቀው ሲመሰክሩ አራዊታው አባታችን መብራት በደንብ በሌለበት ረጅም ሰዓት ሲጽፉ አይነወት ይጎዳል፣ አይነወት ሲያነቡ ሲጽፉ አይነወት ይጎዳል ትንሽ ረፉ ሲሏቸው፣ እንዴ የተሰራው ልሰራ ላነብበት ነው። ካላነበበልኝ ካልጻ ምን ያደርጋል? ወጥቶ ይውደቅ እንጂ ምን አደረገዋለሁ? እዚህ ተጎልቶ ምን ያደርግልኛል? ለጌጥ አልተሸከምኩት? የስራ ባህላቸው በዚህ መንገድ ነው። እንደውም ሰፊ ቤት አልነበራቸውም፣ የሚባላል አዲስ አበባ ሳሉ አንድ ክፍል ቤት ብቻ ነው ያላቸው። ከዚያችሁ ወደ ጎና እንዲት ጠረጴዛ አድርገው እዛው ልጆች የተንጫጩ እዛች እየጻፉ ድርሰት እየደረሱ ነው ለምናፍቃን መልስ ሲሰጡ የኖሩት። ወደ መጨረሻ ሕይወታቸው እንግዲህ ያው መጽሐፈ ቅኔ የዝክረ ሊቃውንት የሚባለው ነው። የኢትዮጵያ ሊቃውንት ቅኔያቸውን ከነ ታሪካቸው እንዲሁ እንደ ጠፋ ይቅር ይሰብሰብ ብለው እየዞሩ እየሰበሰቡ እየሰበሰቡ እየሰበሰቡ እየሰበሰቡ ከሁለት ከፍለው አንደኛውን ከሀ እስከ ቆ ድረስ ቤት የሚመቱ ቅኔዎች ማለት ነው። በሀ ቤት የሚጨርሱ በሁ በሂ እያለ እስከ ቆ ድረስ ባለው፣ ያኛው ደግሞ ከበጀምሮ ያለው ደግሞ ለብቻ ሁለት ክፍል አድርገው አዘጋጅተው ለማሳተም የመጀመሪያውን ክፍል ለማሳተም በሚዘጋጁበት ሰዓት ነው እንግዲህ እየተጣደፉ እንደውም መጽሐፈ ቅኔው መግቢያ ላይ እኔም እጅግ ጓጉቼ እለፋ ደክም ነበረ ምክንያቱም የማይቀር ቀጠሮ አለብኝና ይላሉ። ሞት እንደሚመጣ መቼስ ማንም ያውቃል። ግን እሳቸው ፈጥኖ እንደሚመጣ ጭምር ስለሚያውቁ ልዩ ልዩ የሚያስቧቸው አሰራሮች ነበሩ። ያን እንዳላደርግ ጊዜ የለኝም፣ ስለዚህ ያ ቀጠሮ ሳይደርስብኝ እለፋ ነበር ብለው ታሪካቸው ላይ ጽፈውታል። እና ያን እየሰሩ እየሰሩ እየሰሩ እንግዲህ ዝክረ ሊቃውንትን እያዘጋጁ እያለ ነው በአእምሮ ድካም ወይም በስትሮክ በሚባለው ሐምሌ 24 ቀን 1962 ዓመተ ምሕረት በድንገት ነው ያረፉት። በእውነት ቤተ ክርስቲያንም ሀገርም ሊቃውንቱ ካህናቱ ይሄ ሲሰማ ያልደነገጠ ሰው የለም ያልደነገጠ ሰው የለም፣ ነገስታቱ በሙሉ ጭምር ሁለት ዓመተ ምሕረት ሲያርፉ እጅግ ነው ሀገር ያለቀሰው። ትልልቆቹ ሊቃውንት መተኪያ የላቸውም፣ ዋልታ ናቸው። በተለይ አመለካከታቸውን እውቀት መቸስ ብዙ አዋቂ አለ። ግን አመለካከታቸው፣ የነገር ሃይማኖት ብያኔያቸው፣ አገላለጻቸው መተኪያ የሌላቸው ሊቅ በ1962 ዓ ም ሐምሌ 24 አርፈው በቅድስት መንበረ ጸባዖት ቅድስት ስላሴ በስተጀርባ ባለው ጓለወል ቤተክርስቲያን አጽማቸው በክብር አርፎ ይገኛል። ብዙ ስለሳቸው የምንለው አለ። ታሪኩ ረዝሞ ሰሚ እንዳይሰለች ሄዶ መጽሐፉን እንዲያነበው ነው እንጂ። ስለ እሳቸው የሚነገር በጣም የሚገራርሙ ታሪኮች አሏቸው። ዝክረ ሊቃውንት መጽሐፈ ቅኔ የሚባለው በአብዛኛው የእሳቸው ቅኔ ነው። የተቀኙ እንደሆነ ስነ ምግባሩን፣ ነገረ መለኮቱን፣ ነገረ ሃይማኖቱን ፍልስፍናውን በቅኔያቸው ቁልጭ አድርገው ትንቢት ጭምር ትንቢት ጭምር በቅኔያቸው የሚናገሩ ሰው ናቸውና እንግዲህ ኢትዮጵያ እንደነዚህ አሉ ሊቃውንትን ያፈራች ሀገር ናት። ስለዚህ እነዚህ ታላላቅ ሰዎች የኢትዮጵያ ታላላቅ ሰዎች በትውልዱ መካወቅ አለባቸው። የታላቁ ሊቅ የመልአከ ብርሃን አድማሱ ጀንበሬ ረዴታቸው በረከታቸው በእኛ ላይ ይደርብን። እግዚአብሔር አምላካችን ደግሞ በሚቀጥለው የሌሎቹ ሊቃውንት ታሪክ እንድንዘክር እሱ ይፍቀድልን። ይቆየን።